ረህማን ረሂም ሱረቱ ነበ መክያ አነበ በመባል የምትታወቀው ስራ መካ የወረደች አርባ አጫጭር አንቀጾች ያሏት ናት። እሷም ልክ እንዳለፈችው እንደ ሱረቱል ሙርሰላት ዋና ይዘትና መለክቷ በቂያማ ቀንና ከእሱ ጋር ተዛምዶ ባላቸው ጉዳዮች ዙሪያ ላይ ነው የምታጠነጥነው ነው እና የሰው ልጆች ስለ ቅያማ ቀን ትክክለኛ እምነት ከሌላቸው ህይወታቸውን በትክክል ሊመሩ አይችሉም። ቅያማ ቀን ይመጣል ብሎ የሚያምን ሰው ቅያማ ቀን ሲመጣ ለአማኞች ጀነትን ይዞ ነው የሚመጣው፣ ለካሃዲዎች ደግሞ ቅጣትን፣ ስቀቃ መከራን አዝሎ ነው የሚመጣው ማለት ነው። ይህን ነገር ፊት ለፊታቸው ታደረጉ ነው ሰዎች ስራ ሊሰሩ የሚችሉት ተመጥፎ ለመዳን መልካሙን ለማገኘት ሲባል ማለት ነው። ሞቶ መነሳት በሰሩ ስራ መጠየቅ ያለም የሚል ሰው ግን ልቅ ነው። ምን ፈርቶ ለምን ብሎ ይሰራል? ምን ከጅሎ ለምን ዋጋ ብሎ ይሰራዋል ማለት ነው። ስለዚህ ይህ ትልቅ ምስጢር ነው። የመልቅያማን መቀበል ወሳኝነት ያለው ነገር ነው ማለት ነው። እና ብዙዎቹ ካፊሮች ኸይር ሊሰሩ የማያምራቸው ወይም ደግሞ ወንጀል ከመስራት ወደ ኋላ የማይሉት ለምንድን ነው? ባጠፋነው ጥፋት አንጠየቅም በሰራነው መልካም አንም መነዳም የሚል አቋም ስላላቸው በዘፈቀር ዝም ብሎ ደስ እንዳለኝ ብሎ ልቅነትን ስለሚመርጡ ነው ማለት ነው። ስለዚህ ሙእሚኖች ደግሞ ከዚህ መውጣት ስላለባቸው አላህ ሱብሃነሁ ወተዓላ የቂያማ ቀንን ጉዳይ በጣም ደጋግሞና አጠንክሮ ነው የሚገልጸው ማለት ነው። ተርብና ተርሂብ የሚመሰረተው በዚህ እምነት ላይ ነውና አመ የተሳአሉን ይላል። ነቢዩ አለይሂ ሰላቱ ወሰላም መጀመሪያ ያው እንደተነሱና ስራቸውን እንደጀመሩ በሙጅተመዑ መካከል በጣም ግጭት ያጋጠሟቸው የተወሰኑ ነጥቦች ነበሩ ማለት ነው። አንደኛ አላህ ስብሃነሁ ወተዓላ እሳቸውን የመረጠና የላካቸው መሆኑ ትልቁ አነጋጋሪ ነጥብ የነበረው አማ ወጀደ ኢላ የቲማ አብድልሙጠሊብ ይሉ ነበር ምቀኞቻቸው የአብዱል ሙጠሊብን የቲም እንጂ ሌላ አንድ የባገር ከሱ የተሻለ ስንት ባለ ጸጋ ስንት ሀብታም ስንት ባለ ስልጣን ነበረለት መላክ ከፈለገ ሌሎቹን ለምን አላከም? የሚለው አንዱ ነበረ ማለት ነው። ሁለተኛው ደግሞ ይህ ቁርአን እውን ያላህ ቃል ነው ወይስ የሰይጣን ዜማ ነው የሚለው ነበረ ማለት ነው። ሶስተኛው ደግሞ ሰው ተሞተ በኋላ እውን እንደገና ይነሳልና ይታደሳል በሰራው ስራ ይጠየቃል የሚለው እነዚህ ሶስት ነጥቦች በጣም ወሳኝ ነገሮች ነበሩ፣ ህብረተሰቡን የሚያነጋግሩና የሚያወያዩት ነበሩ ማለት ነው። እና በእነዚህ ዙሪያ ነበረ መጀመሪያ የሚመጡት ሱራዎች የሚያተኩሩት። ለምን እነዚህ መሰረታዊ ጥያቄዎች ናቸው። እነዚህ ጥያቄዎች ላይ ሰው ከተስማማ፣ ሌላው የእነዚህ ተከታዮች ነው ማለት ነው። ነቢዩን አላህ መርጦታል ብለህ ከተቀበልክ፣ ነቢዩ ያለው ነገር ሁሉ ሀቅ ነው ወደሚለው ትመጣለህ ማለት ነው። ነቢይ ነው ብለህ ሲያበቃ አታላይ አጭበርባሪ ልትላ አትችልም። ያለህን ሁሉ መቀበል ግዴታ ነው ማለት ነው። አላህ ደግሞ ተፈጥረታቱ መካከል የፈለገውን ይመርጣል የሚለውን ነገር ከተቀበልክ የፈለገውን ይምረጥ፣ ምን አገባህ አንተ። እንደገና ሰው በሰራው ስራ ይጠየቃል ብለህ ካመንክ የታዘዝከውን ሁሉ ለመስራት የተከለከልከውን ሁሉ ለመከልከል ዝግጅ ትሆናለህ ማለት ነው። እነዚህ ነጥቦች ተቀባይነት ከሌላቸው ግን በምንም አይነት የማመን እድል ሊመጣ አይችልም ማለት ነው። ስለዚህ እነዚህን ነጥቦች ላይ ልዩ ትኩረት መሰጠት ስለነበረበት በእነዚህ ዙሪያ በተለይ አጫጭር ሱራዎች ከዚህ ጀምሮ ይሄ በተለይ የመጨረሻው ጁዝ በአመዛኝ በቅያማ ቀን ዙሪያ ነው የሚያጠነጥነው ማለት ነው። ለምን? ወሳኝ ነጥብ ስለሆነ፣ እዚህ ላይ አንድ ሰው መስመር ከያዘ ሁሉም ነገር የተስተካከለ ይሆናል። እነዚህን ነገሮች ካልተቀበለ ግን የፈለገውን ነገር ወዕዝ ብታረገው፣ ብታግባባው፣ ተርሂብ ብታረገው ከንቱ ልፋት ነው። ማሰሪያ የሌለው ነገር ነው ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ምን አለ? አመ የተሳአሉን አለ። እነሱ ጠዋት ማታ እንደ መወያያ አጀንዳ የሰሞኑ አንድ እንትን አድርገው ሙሐመድ እኮ ሰው ተሞተ በኋላ ይነሳል እንደገና በሰራው ስራ ይጠየቃል አለ፣ ምን አይነት ጉደኛ ነው! ታዲያ ይሄ ከሆነ ለምን አባቴ አይነሳም? ለምን አያቴ አይመጣም? እያሉ ይሳለቁ ነበር በየጠጅ ቤቱ እያሽካኩ ማለት ነው። እና አላህ ደግሞ ሱብሃነወተዓላ እነሱ እንደ ዘበት እንደ ቀልድ የሚያዩትን ነገር እሱ ደግሞ በበኩሉ ምን አስገራሚ ያደረገው ማለት ነው። ሰው እንደ አቅሙ እንግዲህ ነው እና የሚያስበው። እነሱ ሰው ተሞተ በኋላ መነሳትና እንደገና መመለስ አስገራሚ ጉድ ነገር አድርገው ሲያዩ አላህ ደግሞ ይሄን ነገር አለመቀበላቸውና አለማመናቸው ነው ይልቁንስ የሚያስገርመው ይላል ማለት ነው። እና ስለምኑ ነው የሚጠያየቁት አለ። ይሄ ነገር እውነት ያጠያይቃል? የሚያወያይ የሚያወዛግብ ነገር ነውን? አላህ ስብሓነሁ ወተዓላ ኻሊቀ ሰማዋት ወልአርድ ነው። አላ ኩል ሸይን ቀዲር ነው። የፈለገውን ማጥፋት፣ የፈለገውን ማልማት የሚችል ጌታ ነው ማለትን ያቃሉ። ወይም በአንድ ፊት እኮ ጌታ የለም ቢሉ እንደ ሽዕዮቹ አንድ ነገር ነበር። የሚገርመው ጌታ አለ ብለው ያምናሉ። ሙሽሪኩ አልዓረብ ጌታ የዓለም ባለቤት ነው፣ ሰማይ መሬትን የፈጠረ እሱ ነው ብለው ያምናሉ። ይህንን ከተቀበሉ እንደገና ጌታ የፈለገውን ነገር ለማድረግ እንደማያቅተው እየታወቀ ለምንድን ነው ሰው ተሞተ በኋላ ያስነሳል አያስነሳም ብለው የሚከራከሩት? ስለ ምኑ ነው የሚጨቃጨቁትና የሚጠያየቁት ያሉት ይላል ማለት ነው። ጥያቄውን በጥያቄ ማለት ነው። አኒን ነበኢል ዐዚም፣ ስለ ታላቁ ዜና ነው የሚወያዩትን ይላል አላህ ሱብሓነሁ ወተዓላ ነበእ ማለት አልኸበሩል ሃም በጣም አሳሳቢ የሆነ ዜና ነበ ይባላል ማለት ነው። እና ይሄ የቂያማ ቀን ዜና በጣም አሳሳቢ ነው። ለምን ሁሉን ፍጥረታትን ሁሉ የሚያተራምስ ነገር ነውና። በሰዎች ብቻ አይደለም፣ በጅኖች ብቻ አይደለም፣ በመላእኮች ብቻ አይደለም፣ በእንሰሳት በነፍሳት ብቻ አይደለም። ዓለም የሚፈራርስና የሚተራማመስበት ክስተት ነው። ይሄ ትልቅ ዜና ነው እንግዲህ። ይሄ ነገር ግን እንደ ተራ ነገር አድርጎ እውነት ይሆናል አይሆንም ተብለህ ጥሬ ነገር አድርገህ ልትከራከርበት ይገባል። አላህ ስብሃነሁ ወተዓላ ዓለምን የፈጠረው ለምንድን ነው? ራሱ አላም አለው። ይህችን ዓለም ደግሞ አንድ ቀን ፍጻሜ ላይ ያደርሳት አለሁኝ፣ አፈራርሳት አለሁኝ፣ በሌላ ተካት አለሁኝ ካለ ባለቤቱ፣ ይሄ ነገር አንተ በአንተ በደካማ አቅምህ ለምን እንዴት ማለት ይገባሃልን? መጠያየቅ ያስፈልግሃል? የታት ዓለም መብቱ ነው። ስልጣኑም ኃይሉም የሱ ነው። ምን ችግር አለ ብለህ መቀበል ነው እንጂ እኔ ይሆናል ያልኩትን ነገር እነሱ እንደ እንደጠረ ነገር አድርገው እንደ ውሸት ሊሆን እንደማይችል ዘበት ተቆጥሮ ስለ ትልቁ ዜና እነሱ እንደገና ተራ ነገር አድርገው ዝም ብለው በዘፈቀድና በግምት ሊከራከሩና ሊወያዩበት ይሞክራሉን? ይላል አላ ስብሓነ ወተዓላ። አለዚሁም ፊሂ ሙኽተሊፉን እነሱ በሱ ዙሪያ የሚጨቃጨቁና የሚለያዩበት የሆነ በመሰረቱ ይሄ ነገር ማንንም ሰው ሊያጨቃጭቅ ባልተገባው ነበር ማለት ነው። ለምን? ወላ ዩነቢኡ ከሚትሉ ኸቢር እንደ ምስጢር አዋቂው ጌታህ የሚነግርህ ነገር ማንም የለም አይደለም እንዴ? ከአዋቂው ሁሉ በላይ ማነው አዋቂው ከተባለ ማነው ልትል የምትችለው? አላሁል አዚም አይደለም እንዴ? ስለዚህ የመጨረሻ የአዋቂዎች ሁሉ መጨረሻ የእውቀቶች ሁሉ ምንጭ የሆነው አላህ ይሆናል ይሄ ነገር ያለቀለት ነው ተወስኗል ብሎ ከነገረ ሌላ እዚህ ግባ የማይባል ሰው ተነስቶ እንዴት ይሆናል ይገባዋልን? በዚህ ዙሪያ መጨቃጨቅስ ያስፈልጋልን? ማን ከወሰነ በላይ ማን ነው አስተያየት ሊሰጥ የሚችለው ይላል፣ አላ ስብን ወተዓላ፣ ከላ እና የሰው ልጆች አቅማችሁን ወቁ። ከላ ከላ የሚለው የማስጠንቀቂያ ጠጣር ቃል ነው በአረበኛ ማለት ነው። ከሊመቱ ዘጅሪን ወረድዒን የመወረፊያና የማስደንገጫ ስርዓት ማስያዣ ቃል ነው ማለት ነው። ረፍ እንደሚባለው ማለት ነው። ይሄ ነገር አያገባህም። አንድ ባለስልጣን ለምሳሌ ኮስተር ባለ ቃል እረፍ በሚል ጊዜ ምንድን ነው የሚሰማው? ሰው ጸጥ ነው የሚለው። ሁሉም አይደለም። ከላ ይላል፣ ተቆጠብ፣ ይሄ ነገር አያገባህም፣ አይመለከተህም። ማንም ስለ ቂያማ ቀን ይመጣል አይመጣም እያላችሁ የምትከራከሩ ሰዎች ሁሉ አትሳሳቱ። በዚህ ነገር ውስጥ ጭራሹንም ክርክር እንዲደረግ አልፈቅድም፣ አልወድም፣ እረፉ ይላል ማለት ነው ሰያዕለሙን ይሄንን ማስጠንቀቂያ ያልተቀበሉና አደብ የማይገዙ ካሉ የዚህ ስራቸው የዚህ ስተታቸው ውጤት ምን እንደሚሆን በቅርብ ያያሉ፣ ይላል አላህ ሱብሃነ ወተዓላ ሰያዕለሙን። እረፍ ብያሃለው፣ እምቢታልክ ታገኛታለህ። በቃ አጭር ቃለ ማለት ነው። እና ይሄ የጌታ ውሳኔ ተደረሰው በኋላ አንድ ሰው በዚህ አጀንዳ ላይ እንደገና ሊያላግግ ቢሞክር ወዮልህ፣ ተጠንቀቅ ይላል አላ ቀይ ማብራት አሳየ ማለት ነው። መከላ አንድ ማስጠንቀቂያም አይበቃም ሰዎች ደረቆች ናቸውና ማለት ነው። አሁንም የሰው ልጆች ተጠንቀቁ፣ አቅማችሁን ወቁ ይላል ሰያዕለሙን። አሁንም ይህን ማስጠንቀቂያ ዋጋ የማይሰጡ ሰዎች ካሉ የዚህ ውጤት ምን እንደሚሆን በአጭር ጊዜ ያቃሉ ይላል ሰያዕለሙን። በእሱ ዘንዳ ቀጠሮው ቅርብ ነው፣ ለእኛ እንኳን ሩቅ ቢመስል ማለት ነው። እነሁም የረውነው በዒዳ ወነራሁ ቀሪባ እና ሩቅ አላደረገውም። ሰውፈ አላለም ስረቱል ተካቶር ላይ ሰውፈትአለሙን ነበር የሚለው። እዚህ ደግሞ ሰይ አለሙን በሲን ብቻ። በሲን ብቻ በሚሆን ጊዜ በቅርብ ጊዜ የሚመጣ ውጤት እንዳለ ነው የሚጠቁመው ማለት ነው። ስለዚህ ተዉ ብያችኋለሁ። እምቢ ካላችሁ ውጤቱን ታውቁታላችሁ። አሁንም ተው፣ ተጠንቀቁ። እምቢ ካላችሁ ውጤቱን ታውቁታላችሁ። ይላል ደጋግሞ አላህ ስብሐነሁ ወተዓላ አለም ነጃአል ልአርዶ ሚሃዳ። ለመሆኑ ቅያማ ቀን ይመጣል አይመጣም? ሙታን ይነሳሉ አይነሱም? ሰራተኞች ይጠየቃሉ አይጠየቁም? ይመነዳሉ አይመነዱም? እያላችሁ የምትጓተቱትና የምትናከሱት አላህ የፈለገውን ነገር ለማድረግ አይችልም ለማለት ፈልጋችሁ ከሆነ እቅጩን ተናገሩ። ምን ዙሪያውን ትሄዳላችሁ? ይህን ነገር አደርጋለሁ ያለው አላህ ልዐዚም ነው። አላህ ደግሞ የሚፈልገውን ነገር የሚያቅተው ነገር የለም። ማለትም በመሰረቱ ተቀበላችኋል። ይህንን ከተቀበላችሁ ጌታ ለማድረግ የሚፈልገውን ነገር እስካላቃተው ድረስ ሙታን ማስነሳትስ ለምንድን ነው ግራ የሚገባችሁ? ይላል። ለዚህ ማረጋገጫ ከፈለጋችሁ ይሆናል ተብሎ የማይገመቱ ነገሮች አላህ ግን በቀላሉ ሊያከናውናቸው እንደቻለ እስቲ ላስገንዝባችሁ በዙሪያችሁ የምታያቸውና የምታውቋቸውን ነገሮች በጌታ ቁጥራ እንዴት እንደተሳኩ ላስገንዝባችሁና ተዛ ተነስታችሁ ይህን ሁሉ ያደረገስ ከሆነ እውነትም ሙታን ሊያስነሳና ሊመነዳ የሚችል ነው ማለትን ትረዱ ዘንድ እስቲ አንዳንድ ነገሮችን በተጨባጭ እዙ ዱኒያችሁ ላይ እለት በለት የምታዋቸውን ነገሮች ላስገንዝባችሁ ረስታችሁ ከሆነ ይላል። ለምሳሌ አለምነጃ አልል አርዶ ሚሃዳ፣ ይህችን የምትኖሩባትን አገራችሁን ምድርን ምንጣፍ አላደረግኩላችሁም? ምን ይላል። ምድር ከየት ነው የመጣችው? ማን ነው ያመጣት? እኔ ባላመጣት ኑሮ፣ ባላነጥፋት፣ ባልደለድላት ኑሮ እናንተ በዚች ምድር ላይ መኖር ትችሉ ነበሩ? የሰው ልጆች ይላል። ይህ እንግዲህ ማንም ሰው ለሚያውቀው ነገር ነው ማለት ነው። የት ላይ ነው የምትኖረው፣ የሰፈርከው ቢባል መሬት ላይ ነው ሁላችንም ያለ ነው። ይሄን መሬት ማን ያመጣው ከተባለ ሙሽሪኩ ለአረብ ሳይቀሩ አላህ ነው ይሉ ነበረ። ወለኢንሰአልተውም መን ኸለቀ ሰማዋት ወል አርድ ለየቁሉነ ላህ ይልሃል። እና ይህን መሬት ፈጥሬ በዳዋ አስፍሬ ምግባችሁን እንዲበቅልላችሁ ተሰራይ ዝናብ እያወረድኩ ተመረት በቃይ እያበቀልኩኝ፣ ማዕድንን እያወጣሁኝ፣ ከባህር የተለያዩ ማዕድኖችን እያመጣሁኝ፣ እንስሳቶችን እያረባሁኝ የምመግባችሁ እኔ አይደለሁም እንዴ? ይህን ሁሉ ማድረግ የቻለ ጌታ ታዲያ ነገ ደግሞ እንደገና ተሞት በኋላ ማስነሳት አለ ሲባል ምንድን ነው ችግሩ? ይላል ማን በተጨባጭ መረጃ ማለት ነው ልትክደው በማትችለው እና መሬትን ለእናንተ ምንጣፍ አላደረግኩምን? ብትፈልግ ትተኛባታለህ፣ ብትፈልግ ትቆፍራታለህ፣ ብትፈልግ ትሄድባታለህ። በፈለግከው ሐዣ ሁሉ የምታወጣባት መሬት የምትንፈላሰስባት፣ የምትጨፍርባትን መሬት ማን ነው የዘረጋልህ ይላል አላህ ሱብሃነሁ ወተዓላ። ወልጅባላ አውታዳ ጋራዎችንስ ደግሞ መሬታችሁን ወደ ታይረግጠውና ረግጠውና ቸክለው እንዲይዙ አላደረግኩም? አንተ ሚደቢኩም እንደሚለው በሌላው ቦታ እና መሬት በባህር ላይ ነው ያለችው። በመሰረቱ ተታች ባህር ነው እና ባህር ተንቀሳቃሽ ነገር ነው እንደምታቁት። በላዩ ላይ ያለውን መሬት ይዞ እንዳያንጓልላት፣ በነዋሪዎች ላይ ስጋት እንዳትፈጥር፣ ሚዛኗን ጠብቆ እንዲይዙ ትልልቅ ጋራና ተራራዎች ደግሞ በተለያየ ርቀት ድርድሮባታል። መሬትን ማን ነው ወደ ታይ ረግጠው እንዲይዟት? ይህንንስ ያደረግኩት እኔ አይደለሁምን? እነዚህ ጋራዎች፣ ተራራዎች የሉም ብሎ ሊከራከር የሚችል ሰው አለ? ማንም ሰው የለም። ስለዚህ ይህን ጋራ ደርድሮ መሬትን አርግቶ በባህር ላይ እንዲትትኖር ያደረገው ማን ነው ከተባለ አላህ ነው። ይህን ለማድረግ የሚችል ጌታ ታዲያ ይህን ደካማ ፍጡር ትናንትና የሞተውን እንደገና ሩህ ጨምሮ ተነስ ቢለው ምንድ ነው ችግሩ? ይላል አላህ ስብሃነ ወተዓላ። ወኸለቅናኩም አዝዋጃ እናንተንስ ደግሞ በተቃራኒ ጾታ ተጣማሪ አድርገን አልፈጠርናችሁምን? ይላል በመሰረቱ ካልነበራችሁ አመጣናችሁ ከአደም። ከዛ በኋላ አንድ ጾታ ብትሆኑ ኑሮ ወንድ ብቻ ቢሆን ኑሮ እርባታው እንዴት ብሎ ነበር የሚቀጥለው? ሴት ብቻ ቢሆን ኑሮ እንዴት ነበር ሊቀጥል የሚችለው? ግን ትውልድ በትውልድ እየተተካ እስከተያዘለት ቀጠሮ ድረስ እንዲቀጥል ሁለት ተቃራኒ ጾታዎች ሴትና ወንድ ያደረግኳችሁ ሁለት ሴትና ወንዶች ደግሞ ወንድ ሴትን እንዲፈልግ፣ ሴት ወንድን እንዲፈልግ፣ ሁለታቸውም ስሜት እንዲያጣምራቸው አደረግኩኝና ዘራችሁ እንዲቀጥል፣ እርባታችሁ እንዲሰፋ ያደረግኩት እኔ አይደለሁምን ይላል አላህ ሱብሃነ ወተዓላ። እና በየጊዜው ያው ሰዎች በተጣመሩ ቁጥር ልጆች ይፈለፈላሉ ከመካከል እነዚህ ልጆች ትናንት አልነበሩም ጭራሽ የሌሉትን ልጆች አላ ከእናንተ አብራክ እያስወጣ እያስወለዳቸው እያያችሁ እነዚህን ሰዎች ደግሞ አንድ ቀን እንደገና ከሞት በኋላ ተመለሱ ቢላቸው ያቅተዋል የሚለው ከየት ነው የመጣላችሁ? ውስጢ ንገሩኝ ይላል አላ ሱብሃነሁ ወተዓላ። ወጃአልና ነውመኩም ሱባታ፣ እንደገና ደግሞ እንቅልፋችሁን የእንቅስቃሴ መቁረጫ አላደረግንምን ይላል አድርገናል። ማለት ምንድ ነው? ሰዎች በቀን በክፍለ ጊዜ በስራ ይሰማራሉ። ብርሃን ስለሚሆን ሁሉም እንደ አቅሙ በየአቅጣጫው ይንቀሳቀሳል የዕለት ጉርሱን ለማገኘት ማለት ነው እና ሲደክም ሲባትል ይውልና በሚመሽበት ጊዜ ቀን እንግዲህ ሳያቀው ሲሯሯጥ የዋለው የደከመውና የዛለው ሰውነቱ እንደገና እረፍት እንዲያገኝ ይተኛል ማለት ነው። በሚተኛ ጊዜ ያነበረው በመንገድ ላይ በጣም ሸዋሪዎች ጠቡ ሲተራመስ የነበረው ሁሉ አንድ ሰው ዝር ሚል ይጠፋል፣ በሌሊቱ ክፍለ ጊዜ ማለት ነው። ያንን እንቅልፍ አንጥቼ ረጭ አድርጌ ያስተኛችኋለሁ አይደለም ይላል። ይሄ ምንድ ነው የሚያሳየው? ልክ እንደ ሙታን ነው የምትሆኑት ማለት ነው። ቀን በሙሉ አገሩ ሲተራመስ የነበረው ሁሉ ሌሊት ያ ሁሉ ረጭ ብሎ እያንኳረፈ ነፍሱን የማያቅ የሚሆነው ሞት ውስጥ ነው ያለው። መለስተኛ ሞት ነው ማ ነው። ሲነጋ ደግሞ ተነስ ነግቷልና ተሞተነስና እንደገና ተንቀሳቀስ እያልኩ በየቀኑ ናሙና እያሳየኋቸው አይደለም እንደ ይላል፣ አላህ ስብሀነ ወተዓላ። ስለዚህ ሞ እንቅልፍ የሞት ወንድም ነው ይባላል በተለምዶ በሀገራችን እንኳ አነጋገር፣ ባይሆን ታላቅ ወንድም ስለሆነ አይጨክንም፣ ቶሎ ይመልሳል። ይህ እንግዲህ ነሙዘጅ ነው የሚያሳያችሁ ማለት ነው። መለስተኛዋ ሞት በየቀኑ እየዘየረቻችሁ ነው። በ24 ሰዓት ግማሹ ሞት ግማሹ ህይወት ነው ራሱ የእናንተ ኑሮ። ስለዚህ ሰው በሚሞት ጊዜ አይኑ ያያል በእንቅልፍ በሚይዘው ጊዜ ጆሮ ይሰማል ልቡ ያስባል በቃ የተዘረረ ነው እኮ ትንፋሹ ብቻ ትርግ ትርግ ተማለት በስተቀር ተጀናዛ ምንድን ነው የሚለየው ግን ጨርሶ ሸንኮፉ ስላልተነቀለ አንድ ነገር ሲነካው ድምፅ ሲሰማ ብትት ብሎ ይነሳል እንጂ መለስተኛ ሞት ላይ ነው እኮ ያለው ያኛው ግን ረጅም ሞት ስለሆነ ብቻ ነው ልዩነቱ እለት ተዕለት በ24 ሰዓት እየገደልኩህ እያነሳሁህ በተግባር እያሳየሁህ እንደገና ትልቁ ሞት ሲመጣ ትልቁ ባዕስ እንደሚከተለው ለምን ትጠራጠራለህና ትከራከራለህ? ይላል አላህ ሱብሓነሁ ወተዓላ። ይሄ እንግዲህ ተጨባጭ ሙባሽር የሆነ መረጃ ነው ማለት ነው። ስለዚህ ቁርአን ራሱ እንቅልፍን ሞት ይለዋል ማለት ነው። አላሁ የተወፈለ አንፉሰ ሒነ መውቲሃ አላህ ነፍሶች እድሜያቸው ሲያልቅ ይወስዳቸዋል ይላል

ተወጣለ በተወሰነ ደረጃ ተአካሉ በተወሰነ ደረጃ ትሄድና ግን ስልክ አላት አካሏ ጋር ጨርሳ እንዳትበጠስ ማለት ነው። እና ስለዚህ ሰው በምናሙ የተለያየ ዓለም ይቃኛል። እዚህ ተኝታ ያለአንተ ያለ ባቡር ያለ ትኬት ያለ አይሮፕላን ስንትን ዓለም ነው የምታየው? አንዳንዶቹ ጀነትም ጃሃነም ያዋሉ፣ እንዲያውም ተዛ ዓለም አልፈው እዚህ ተኝቷል። እሱ አንድ ስንዝርም አልተንቀሳቀሰም። ግን ከአንድ ነገር ቀክ በሚልበት ጊዜ ወዳው ሸንኮፏ ስላለ ይደርሳታል ማለት ነው። የምነካው አካል ብላ ደንግጣ መጣ ጥልቅ ትላለች ማለት ነው። እና ወለቲ ለም ተሙት ፊ መናሚሃ ገና ያልሞተችውን በእንቅልፍ ልቧ በሞት ላይ አረጋታለህ ይላል አላህ ሱብሓነሁ ወተዓላ። እና እንደዛ እንደሄደች በእንቅልፍ አማካይነት እንደሄደች ያ ዋናው ቀጠሮ ከደረሰባትስ ወይም ሲኩለት ይገዛ ያልሞት እዛ እንደሄደች እዛው ተጠልፋ ትቀራለች። ቀጠሮ ደርሷል። መመለስ አትችም። አንድ ሰው ማታ በሰላም በልቶ ጠጥቶ ቤተሰቡ ጋር ተጫውቶ አልጋው ላይ ተኝቶ ሙቶ ተገኘ የሚባል አይታችሁ አታውቁም? አትሰሙም? በየጊዜው ገሌ ሞተ፣ ምን ሆነ? ምንም ሳይታመም ማታ ተጫውቶም ብሎ ተኛ። ተነስ ሲባል ጠዋት የለም። ለምን? በእንቅልፍ አማካይነት ሂዳ ነበረ፣ እዛው ታገተች። ቀጠሮ ደረሰብሽ፣ በቃ መሄድ አትችም ተባለች። አስከሬን እዚሁ እንደተዘለለ ቀረ ማለት ነው። ወዩርሲሉል ኡኽራ ገና ቀጠሮ ያላለቀባት ከሆነ ግን በይተመለሽ ትባላለ። ጊዜው የእንቅልፍ እንትኗ ሲያበቃ ማለት ነው። ስለዚህ ይሄ ቁልጭ አድርጎ ነው የሚያስቀምጠው። በዚህ መልክ በየዕለቱ እየሞታችሁ እየተነሳችሁ እየተመለሳችሁ እየታደሳችሁ ነው ያላችሁት። ታዲያ ቂያማ ቀን ሲመጣ በጅምላ አንድ ቀን አስነሳችኋለሁኝ በሚል ጊዜ ምን አዲስ ነገር ተፈጠረና ነው ይሄ ነገር ይሆናል አይሆንም እያላችሁ የምትከራከሩት ይላል አላ ስብሃነ ወተዓላ እና ወጃአልና ነው መኩም ስባታ ማለት ቀጥዓን ሊሀረካቲኩም ለእንቅስቃሴያችሁ መቆረጫና እንደገና ለአካላችሁ መታደሻና ማረፊያ አደረግንላችሁ። ወጃአልነ ሌለ ሊባሳ ለሊትንስ ደግሞ ለእናንተ አልባሳት አላደረግንምን ይላል። ለሊት እንግዲህ ራሱ ትልቅ ተአምር ነው። በዓለም ደረጃ አላህ ስብሓንሁ ወተዓላ ክፍለ ጊዜው ለሊት በሚሆንበት ጊዜ የሁሉ የፀሐይ ብርሃን የት ሄደ? ይህን ብርሃን በዓለም ደረጃ አንዲት ከተማ አይደለም፣ አንድ አይደለም ክፍለ ሀገር አይደለም፣ ዓለምም ሙሉ በሙሉ ይህን የመሰለ ብርሃን በአንድ ጊዜ አጥፍቶ አይን ቢወጉ የማይታይ ጨለማ ውስጥ ይጨምረዋል። አይደለም እንደ በየቀኑ ሲነጋ ደግሞ ያሁሉ ጨለማ የት ሄደ? ሰዎች የውችን መስጅድ ለማብራት አሁን ብትቆጥሯቸው እዚህ ያሉ አምቦሎች ስንት ናቸው? ማአት ናቸው። ይችን ለማብራ እንደዛም ሆኖ ይኸው የጣሁን በመስኮት የምታየው የአላህን ፀሐይ ያህል ያበራሉ። እንደዚህ ሁሉ ምንም የላቸውም። ግን አላህ በአንዲት አምቦል ዓለምን ዳር እስተዳር ያበራታል። ቁድራው ማለት ነው። በአንዲት አምቦል ብቻ ዓለምን ዳር እስተዳር አንድ ነገር መርፌ ብትወድቅ አለችበት ቦታ ቁልጭ ብላ ትታያለች ማለት ነው። ሲፈልግ ደግሞ ይሄን ብርሃን በአንድ ጊዜ አጥፍቶ፣ ሌላው ቀርቶ አይንህን እንዲህ በጣት ልታነቆረው ብታይ አያታየውም ማለት ነው። ይህን ያደረገው ማን ነው ይልሃል። አላህ ሱብሃነሁ ወተዓላ እና ሌሊትን ለእናንተ ሽፋን አላደረግንምን? ልባስ። እንግዲህ ሌሊት በሚመጣ ጊዜ ሰዎች በአመዛኝ የእረፍት ጊዜ መሆኑን ያውቃሉ። በተፈጥሯቸው ሰዎች ብቻ ሳይሆን እንስሳትም ጭምር ይህን ያውቃሉ ማለት ነው። በአሁኑ ጊዜ ሙልሒዶች ይህንም ለማዛባት እየሞከሩ ነው። ግን ሌሊትን ለእረፍት ቀንን፣ ለስራ ነው አላህ የመደቦ በተፈጥሮ ማለት ነው። እና የተኛ ሰው ደግሞ ራሱን መቆጣጠር አይችልም ያው በእንቅልፍ ላይ ስለሆነ የለበሰውን ነገር መጀመሪያ በሥርዓቱ ለብሶ ቢተኛ እንኳ ሲገለባበጥ ልብሱ ይወድቃል። አርቃኑን ሊከባለል ይችላል ማለት ነው። ግን አላህ ሊሕክመት የክፍለ ጊዜውን ጨለማ ያደረገው አንተ ያዘጋጀው ልብስ እንኳ ብርድ ልብስ ተንሸራቶ ቢወድቅ አይብህ እንዲይታይ ብሎ ነው። ጊዜውን ራሱ ልብስ ያደረገልህ ማለት ነው። ይህን ያደረገልህ ጌታ አይደለም እንደ? ይላል ወጃልና ነሃረ ማዓሻ፣ ቀንን ደግሞ ለስራ መሰማሪያ እያንዳንዳችሁ የስራችሁን ሰርታችሁ ለመግባት እንዲመቻችሁ ማብራት የግል ማብራት ስለማይበቃ አላህ ስብሓነ ወተዓላ ወጥ የሆነ አጠቃላይ ብርሃን አደረገላችሁ ይላለ ማለት ነው። ይህን ሁሉ ለማድረግ የቻለ ጌታ እውን ሙታንን ማስነሳት ያቅተዋል? አዩ አቅሊን ሃዛ ቱፈኪሩነ ነቢህ ይላል አላህ ስብሓነ ወተዓላ። ወበነይና ፈውቀኩም ሰብዐን ሽዳዳ፣ ከዛም በላይ ደግሞ ከበላያችሁ ሰባት ጠንካራ የሆኑ ግንቦችን ገንብተናል ይላል። ማን ነው? ምን ማለት ነው? ሰባት ሰማያትን ሰባት ሰማያትን ባዶ ህዋ ላይ ማለት ነው። ከዚህ ከምድራችን አንስቶ መጀመሪያው ሰማይ ድረስ ያለው እርቀት ምን ያህል ነው? አምስት መቶ ዓመታት እንዲህ በአግዳሚያ ቢከር ኑሮ አምስት መቶ ዓመታት የሚጨርስ እርቀት ላይ ነው ያለው። በዛ ላይ ያለው ሰማይ ከታች አንዲት ሳር የምታህል መሰሶ አይደግፈውም። በዓለም ደረጃ ያለው ግዝፈት ማን ነው ከላይ ክርም ያህል ማንጠልጠያ የለውም። ያ ሁሉ ስፋት ያ ሁሉ ግዝፈት ያን ሁሉ ውፍረት ይዞ ሰማይ አንዱ ሰማይ ድንዳኔው ደግሞ እንደገና ውፍረቱ አምስት መቶ ዓመት ነው ራሱ። እኛ አሁን ስንገምተው ስናስበው እንደ ዝም ብሎ እንደ ቆርቆሮ ነገር ይመስለናል ማለት ነው። ጉዙፍ ዓለም ነው። የሁሉ ክብደትና ስፋት ይዞ እባዱ ህዋ ላይ ያለምንም ማንጠልጠያ ያለምንም መደገፊያ ሰማይ ከዛ በላይ ደግሞ ሌላ አምስት መቶ ዓመታት ርቀት ላይ ሁለተኛው ሰማይ ይመጣል። ከዛ ሦስተኛው፣ አራተኛው፣ አምስተኛው፣ ሰባተኛው ይደርሳል። ይህን ሁሉ እንግዲህ ጠንካራ የፈለገው መላይን ስቲኒን ቢቀመጥ የማይሸረሸር ሲያና የማያስፈልገው ይህን የመሰለ ጠንካራ ግንብ በባዶ አየር ላይ የደረደረው ማን ነው ይላል። ይህም ማድረግ ነው የሚከብደው ኒህን ደካማ ሰዎች ተሞት ማስነሳት ይላል። ለከልቁ ሰማዋት ወልአርድ አክበሩ ሚን ከልቅ ናስ ይላል። ማን ነው ብታውቁ ኑሮ ይልቁንስ በአላህ ላይ የሚያዳግት ነገር ቢኖር ኑሮ ሰማያትና ምድርን መፍጠር ነበረ ማቃት ያለበት ግን ሰማያትና ምድርን መፍጠር ምንም አላቃተውም ይህን ማድረግ የቻለ ጌታ ሙታን ማስነሳት ያቅተዋል ብላችሁ ትገምታላችሁ ይላል አዳ ወሰለ ላሁ ወሰለማ አለ ነቢይ